የሀንዬ አያት ትልቅ ፈተና አዘጋጀች፣ አቡካዶ በማምጣት አቡካዶ ሀና ትወዳለች ወይስ እርግብ። ማናት ሀሴት የሚለውን በአቡካዶ ፈተና ለማዘጋጀት ወሰነች። ከዶክተሩ በላይ አቡካዶን መረጠች፣ ይገርማል። የሀንዬና የእርግብ የምርመራ ውጤት ወጣ፣ እርግብ ተንቀጠቀጠች። ሀሴት ማናት የሚለው የሁሉም ጥያቄ ነው። ሀሴት ማንኛዋ ተሆን? እንዴት አርጎ ነው የምርመራውን ውጤት የሚቀይረው? የሰላምዬ አያት በፍጹም ዶክተሩን አላመነችውም። እሷ ያዘጋጀችው ሌላ መንገድ ነበር። አቮካዶና፣ ሙዝ የተለያዩ ነገሮች ይዛ ነበር ስትፈትን የነበረው በጣም የሚገርም አያት ናቸው። ማስተካከት ነው። ሰላም ሰላም ይቻላል። የቤተሰቦች እንደት ናችሁ? ሰላማችሁ ብዝት ብዝዝት ይበልልኝ። ያላችሁበት ላይክ ሰብስክራይብ አድርጉ ፕሊስ። እናንተ አትከፍሉበትም፣ ለእኔ ግን ያስፈልገኛል። እንግዲህ ዶክተሩ ምንድን ነው የምርመራ ውጤትን እንዴት አድርጎ ነው ሊናገር የቻለው? በነገራችሁ ላይ የምርመራ ውጤት ከመናገሩ በፊት የሚመከር ምክር አለ። ዶክተሩ ግን ለምክር ሳይሆን ለተንኮል የተሰራ ዶክተር ነው ያለበትን እና የተቀመጠበትን ወንበር የማያቅ በጣም ለገንዘብ የሚጓጓና ተልእኮ ያለው ዶክተር ነው 99ፐርሰንቱ የወጣው የማን ነው የእርግብ ነው ወይስ ሀንዬ ይሄ የሁላችሁም ጥያቄ ነው ውድና የተከበራችሁ ቻናል ቤተሰቦች ሀንዬ ከመሄዷ በፊት የወይዘሮ ባዩሽ ተንኮል እና ከዚህ ቤት ውጭ ማለቷን አይታችኋል በትናንት ቪዲዮ። እንዲሁም ወይዘሮ ሜላት በጣም እያሰቃየቻት ነው። አሁንስ ምን አለ ልጄ ብዬ ባል መጣውና እንደ ሰራተኛ ርፌ ሰርች ቢሆን ኖሮ ብላ የተመረረችበት ሀንዬ ጉዳይ ምላሴ አስደነገጠው። ያ ፐርሰንት ዘጠና ዘጠኝ ፐርሰንት የምርመራ ውጤት የወጣው የሀንዬ የሆነ በጣም ደነገጠ። በእርግጥ ሀንዬ እንደማቷሽና እውነተኛ ሴት እንደሆነች ያውቃል። ነገር ግን አሁን እናቴን እና ቤተሰቡን እንዴት ነው የምትቀበለው? በተለይ እናቴ ስታሰቃያትና መከራዋን ስታሳያት ነበር፣ እንዴት አድርጋ ነው የምትቀበለው የሚለው ጉዳይ በጣም አስደንግጦታል። ዶክተሩ የምርመራ ውጤቱን ከመቀየሩ በፊት ሀና አንድ ነገር ያለችው ነገር አለ። የተቀመጥክበትን ወንበር ከመልቀቅህ በፊት አንተ መጀመሪያ ማስተዋልን ማስተዋል አለብህ፣ ትናንትም ብለዋለች። ዶክተር የተቀመጥክበትን ወንበር በእርግጥ ታውቀዋለህ፣ ለምን እንደተቀመጥክና እንዴት እንደተቀመጥ ታውቀዋለህ ብለዋለች እሱም እንዲ ወጣለት አዟት ነበር እንዲሁም ከትናንትና ቪዲዮ እንደሰማችሁት የአባቷ ምርመራ ውጤትና እንደዚ አይነት መድኃኒት እንደተገዛ እፈልጋለሁ የማወቅ መብት አለ ስትለው ሸፋፍኖታል ኖታል በግልጽ ና በግልጽ አማርኛ ስነግራችሁ ዶክተሩ በስነ ስርአት ተልእኮ የመጣ የወይዘሮ ባዮሽ ዶክተር ነው እሱ ምንድነው የሀናን አባትና ሀንዬን ለማሰቃየትና ብር ብላ ቤቱን ለቃ እንድትሄድና ወይዘሮ ሜላት አባራት እሷ ጓደኛዋ ቤቱን ሙሉ እንድትወርስና የእህቷን ልጅ እዛ ያስቀመጠችው ወይዘሮ ሜላት በጣም ትልቅ ማስተዋል የተሳናት ነገር ሀንዬ ልጇ እንደሆነች ሳይሆን ሀንዬ ከዚህ በፊት እንደማቷሽና ምን ያህል ለቤቱ መስዋዕት የከፈለች ልጅ እንደሆነች ማወቅ ነበረባት። ነገር ግን እያከላፈተችና እያሰቃየች መከራዋን አሳይታለች። የሀሴት ማለት የሀና አያት ሁላችንም እንደምናውቀው ያ አያቷ በጣም አስተዋይ ናት። አሁንም ቢሆን ሀና ልጃቸው እንደሆነች እንጂ የምታውቀው ሌላ ነገር ማወቅ ምንም መስማት አልፈለገችም። ለውጤቱ ነው የመጣችው። ስለዚህ ሀና ልጃቸው እንደሆነች በሁሉም ምልክት አይታባታለች። እንዲሁም ወደኋላ ተመልሳ እያስታወሰች ነገሮችን መመለስ ችላለች። ለዛ ነው ሀና ልጇ እንደሆነች አወቀችው። አቶ መስፍን የተሳፈረበት ምክንያት አሁን ላይ ከባለቤቱ ጋር መስማማት ስላቃተውና አንመለስም አብረን መሆን አንችልም፣ እኔ እናንተ በፍጹም አብረን ልንሆን አንችልም ስላለችው ወደዛ ነበር የተመለሰው። ነገር ግን የምርመራ ውጤቱ ሊወጣ ነው ሲሉ ተመልሶ መጥቷል። አቶ መስፍን ሀና ልጁ እንደሆነች እና ገጸ ባህሪዋ እንደሁም በፊት ሀሴት ምን አይነት ልጅ እንደሆነች የትም የማይቀይር የተፈጥሮ ጸጋ ያላት ምርጥ ስነ ምግባር ያላት ከፈጣሪ የተሰጣት እንጂ የምትቀያየር ሀና እንዳላደለች ወይም ሀሴት እንዳላደለች በደንብ የተገነዘበ ይመስለኛል። ምላሴ የሀናን ስቃይና መከራ ማብቃት አለበት ሲል ተናገረ። ምክንያቱም ሀና በጣም እየተሰቃየች ነው። አሁን አቶ ኖላዊ ለአቶ ኖላዊ መናገር ያልፈለገችው እውነታ ሀንዬ እንዲጨነቅ ስላልፈለገች ነው። ነገር ግን ቤት ነግራቸውና መፍትሄ ቢያበጁላት የተሻለ ነው ነው የምለው። ምክንያቱም መንገዱ እንዴት ነው ቤተሰቦቼን አግኝቻለሁ ስትለው ትታው የምትሄድ ስለሚመስለው መሰለኝ። እሷ ይህን ተጠራጥራ ግን አንድ ነገር ያልገባት ሀንዬ መፍትሄ ማናት ከጎን ከቤት ውስጥ ማን ነው ፎቶ የወሰደው፣ ማንስ ነው እንደዚህ ያደረገው የሚለውን ጉዳይም መወያየት ከአሲር ጋር ነበረባት። የአሲር ጓደኛ ደወለለት፣ እውነቱን ተናገረ። ከነ አቶ ኖላዊ ቤት ፎቶ እንደሰረቀ እና ለሌላም ሰው እንደሰጠ ለምርመራውም የከፈለው ዋጋ እሱ እንደሆነ ነገረው። አሲር በጣም ተናደደ። እንዴት እንደዚህ ታደርጋለህ? አምነው ወደውስ እቤታቸው አስገብተውህ አንተ ግን አሳልፈ ሰጣቸው። ለዛ ነው ህይወቷን እንድትቀማ ያደረካት ብሎ በጣም ተናደደ። ሊደበደበው ነገር ግን እኔ ምንም ማቀው ነገር የለኝም ያ ፎቶ ምን ያህል ዋጋ እንዳለው አላውቅም። ለዛ ነው ሲቀጥል ገንዘብ እንደሚያስፈልግ ሳቅ ገንዘቡ ደግሞ ብዙ ስለነበረ ነው ብሎ ለማስረዳት ሞከረ። ደግመህ ልታገኘኝ እንዳትሞክር ብሎ በጣም ተናደደ አሴር መልሶ ወደ ሆስፒታል ሄደ። አሁን ምን ማድረግ እንዳለበት እና ፎቶውን እንዴት መመለስ እንዳለበት እንዲሁም ምርመራ ውጤቱ በእርግጥ የነሱ ልጅ የነሰላም እህት መሆኗን አሴር ገብቶታል። ከሀንዬን በጣም ስለሚያምናትና ይህ ቅርብ ስለሆነ እንደማታጭበረብር ያውቃል። አንድ ያልገባው ነገር ግን እንዴት አድርገው ነው ምርመራውንስ መቀየር የሚችሉት ብሎ አሰበ። ይህንን ፎቶ ማሰረቅ የቻሉ ምርመራውንም እንደሚያስቀይሩት ምንም ጥርጥር የለኝም። ስለዚህ አንድ ነገር ማድረግ አለብኝ ሲል ራሱን አሳመነ። ዶክተሩ አርፈሽ፣ ሕክምና ሽኛ አባትሽን አድርጊ፣ ሌላውን ለወይዘሮ ሜላት ስጪ ብሎ ዶክተሩ ሀንዬን አስፈራርቷት ነበር። ሀንዬ ግን በፍጹም ወደኋላ አልመለስም ብላለች። አሁን የምርመራ ውጤቱ ሀና ልጃቸው እንደሆነች ምርመራ ወጥቷል። አሁን ወይ አቶ ኖላዊ የሚያደርገው ነገር ግራ ገብቶታል። ምክንያቱም አቶ ኖላዊ የሀንዬን ጭንቀት በደንብ ያያሉ። ነገር ግን ሀንዬ ልት ነግራቸው አልፈለገችም። ምን እንደከፋትና ምን እንዳሳዘናት ምንም መናገር አልፈለገችም። ለዛ ነው የጨነቃቸው። ብጠይቃት ደግሞ ይከፋታል ብለው ስለሚያስቡ ይመስለኛል እርግብ ያስጨነቃት ነገር አክስቷ ምን ለማድረግ እንዳሰበች እና እንዴት አድርጋ ምርመራውን ማስቀየር እንደምትችል በደንብ ስላልገባት ነው ለዛም ይመስለኛል በጣም የተጨነቀችው ሀንዬ አሁን ላይ ውሸት እንደሆነና ምርመራውን እንደሚቀየር ገብቷታል እሱም ምንድነው ሀና ዶክተሩ ተልእኮ እንዳለውና እርግብ ጋር ግንኙነት እንዳለው በደንብ አውቃለች ነገር ግን እሷ ወደ ኋላ ለመልሳችሁና ግራ ያጋባችሁ ሀንዬ ዶክተሩ ጋራ ግንኙነት እንዳላቸው ስታውቅ ቢያንስ ለአሲር ሁሉንም ነገር መናገር ነበረባት። እሱ ነገሮችን ለማስተካከል ቢያንስ አንድ ሰው የውስጧን መስማት ነበረበት። ሁሉን ነገር ነበር የሸፋፈነችው። አቶ ኖላዊ በጣም እያመማቸው መጣ። ምክንያቱም የሚሰጣቸው መርፌ በጣም እያሳመማቸው ነው። በእርግጥ በጣም ህመማቸው ከቀን ወደ ቀን ይቀንሳል እየተባለ የሚጠበቀው ህመም፣ አሁን ላይ ግን በመርፌው ምክንያት በጣም እያመማቸው ነው። መርፌው ምንድን ነው የሚለው በጣም አሳሳቢ ነው። የሚወጋቸውስ መርፌ ለምንድን ነው እንዲህ የሚያሳምማቸው የሚለው መፍትሄ ይታጣለን ነገር ነው። ሀንዬ ከምርመራው ውጤት በላይ ያሳሰባት ነገር አሁን ላይ እኔ ውሸታም እንደሆንኩና በጣም ከባድ ፈተና ነው የሚገጥመኝ አሁን ላይ ይሄ ምርመራ ከተቀየረ እና እኔ ልጃቸው እንዳልሆንኩ ካወቁ በጣም ከባድ ፈተና ይደርስብኛል። ልጃቸውም ከሆንኩኝ ሌላ ፈተና ነው። እኔ ከማን ጋ እኔ አባቴን ትቼ የትም መኖር አልችልም፣ ከእነሱም ጋር ልኖር አልችልም የሚለው ነገር በጣም አሳስቧታል። አሁን ላይ ምርመራው ወጥቷል። እንግዲህ ማን ነው የሚቀይረው የሚለውን የምናይ ይሆናል። በእርግጥ ባይቀየርና ሀና ልጃቸው እንደሆነች ታማኝ እንደሆነች በዚሁ ቢቀጥል ደስ ይላል። እኔ እንደኔ እንደኔ ይሄ ነገር ባይቀየር የሁሌ የምኞቴ ነው። ነገር ግን ለመቀየሩ ብዙ ምልክቶችን እያየን ነው። የዶክተሩ እንዲሁም የወይዘሮ ባዩሽ ቡድን ዶቼ አመሰግናለሁ ለነበረኝ ቆይታ ወዳቸው።